ኢሳይያስ ምዕራፍ ከቁጥሩ ምዕራፍ 25 ቁጥር 1 እስከ 13 የእግዚአብሔር ቃል እንደህ ይላል። እግዚአብሔር ለቀበሁት አይዛ በፊቱ አስገዘው ዘንድ የነገሥታትንም ወገብ ይፈተው ዘንድ በሮቹ እንዳይዘጉ መዝገቦቹንም በፊቱ ይከፍት ዘንድ ቀኝ እጁ ለያዘው ለቄሮስ እንደህ ይላል። በፊቱ ይሄዳሉ፣ ተላሎቹንም ትክክል አደርጋለሁ። የናሱንም ደጆች ይሰብራሉ፣ ይብረቱንም መወርወራች ይቆርጣለሁ በስሜ የጠራ የእስራኤል አምላክ እግዚአብሔር እኔ እንደሆነ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውር የተጠበቀችውንም ሀብት እሰጠዋለሁ። ስለ ባሬ፣ ስለ ያዕቆብ፣ ስለ መረጡ ስለ እስራኤል ብዬ በስሜ ጠርቼ ያለሁ በቁልምጫ ስም ጠርቼ ያለሁ፣ አንተ ግን አላወቅኸኝም። እኔ እግዚአብሔር ነኝ። እኔ ማነኝ? እግዚአብሔር ነኝ፣ ከኔ ሌላ ማንም የለውም። ከኔ በቀር አምላክ የለውም። በፀሐይ መውጫ እና በምዕራብ ያሉት ከኔ በቀር ማንም እንደሌለ ያውቁ ዘንድ አስተውቀኸኝ፣ አንተ ግን አላወቀኝም። እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም። ብዳንን ሰረው፣ ጨለማንም ፈጠረው፣ ዳንነትንም ሰራው፣ ክፋትንም ይፈጥራለሁ። እነዚህ ሁሉ ያደረገው እግዚአብሔር እኔ ነኝ። እናንተ ሰማያት ከላይ አንጠባጠበው ዳመናትም ጽድቅ ያዘነቡ፣ ምድርም ትከፍት መድኃኒትንም ታበቅል ጽድቅም በአንድነት ይበቀላል። እኔ እግዚአብሔር ፈጠረው። ከሰሪው ጋራ የምታገል ወዩልኝ። በምድር ሸክላ መካከል ያለው ሸክላ ነው። ጭቃ ሰሪውን ምን ትሰራለህ? ወይስ ስራይ እጅ የለውም ይላልን? አባት አባቱን ምን ይወልዳል፣ ወይስ ሴት ምን አመጠሽ የሚል ወዩልኝ። የእስራኤል ቅዱስ የሰራዊት እግዚአብሔር እንዲህ ይላል ስለ ሚመጣ ነገር ጠይቁልኝ፣ ስለ ልጆችና ስለ ስለእጄ ስራ እዘዙልኝ። እኔ ምድርን ሰርቼ አለሁ፣ ሰውንም በእርሱ ላይ ፈጥሬ አለሁ። እኔ በእጄ ሰማያትን ዘረግቼ አለሁ፣ ሰራዊቱንም ሁሉ አዝሼ አለሁ። እኔ በጽድቅ አስረሳለው መንገዱንም ሁሉ አይቀናለው። እርሱ ከተማውንም ይሰራል በዋጋ ለምዋይ ይሆና። ሃሌሉያ እ ኪዶ ሆሮር

ወደ አንተ ዘላለማዊ ክብር ከመግባታችን በፊት ከኢየሱስ ክርስቶስ ጋር ሆነን ስቃይንና ሞትን እንድንታገስ ፈቅደሃል። ራሳችንም ለቅዱስ ፈቃድ ያስገዛን፣ በእውነተኛ እምነት እስከ ሕይወታችን መጨረሻ ድረስ ጸንተን እንድንኖር እንዲሁም በረከት በሞላበት ተስፋ በመተማመን በሙታንና በትንሣኤ መሃል በሚመጣው ዓለም ሰላምንና ደስ አትቤጃል ጓአ ከማንና

ስምህ ይቀደስ። መንግሥትህ ትምጣ። ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። ወደ ፈተና አታግባን፣ ከክፉ አድነን እንጂ መንግሥት ያንተ ናትና። የጌታችን ፍቅር የመንፈስ ቅዱስ አንድነት

ሁሉን ሳያጠፍ የህይወት መንገድ መርጦ በበጉ ዙፋን ፊት ሁሉም ሲሰበሰብ የሱም ስም ይጠራል። ከቅዱሳን ጋር እንደ ሰማይ ይጸዳል፣ ዘላለም ያበራል። ሄደች ሄደች ወደ አምላኳ ሄደ ኢየሱስን ብላ አለምን ካደች ሄደች ወደ እረፍትዋ ሄደች ሄደች ወደ ኢየሱስ ሄደች እግዚአብሔርን አምና አለምን ካደች ሄደች ወደ ደስታዋ ሄደች ጥረት ሩጫው አንድ ቀን ይገታል፣ ሰማይ ምድር ያልፋ የጌታን ቃል ሰምቶ ከመርከቦ የገባ ከቁጣው ተርፋ የሰው ልጅ ሞኝነው መብት በስልጣኑ እውቀት ደገፋ በድንገት አንድ ቀን እግዚአብሔር ሲጠራው ሁሉም ስቶ ያልፋ። ሄደች ሄደች ወደ ኢየሱስ ሄደ እግዚአብሔርን አብራሃም አለመሌካደች ሄደች ወደ ደስታዋ ሄ

እግዚአብሔር ጸረቆ የዓለምን ፈተና የሥጋውን ምኞት ሁሉን አሸንፎ የደ ወድ ያፍ የሕይወት መንገድ መርቶ በበጉ ዙፋን ፊት ሁሉም ሲሰበሰብ የሱም ስም ይጠራል፣ ከቅዱሳን ጋራ እንደ ሰማይ ይጸዳል፣ ዘላለም ያበራል። ሄደ ሄደስ ቶዳም ላኳ ሄ ስን ብላ ዓለምን ካደች ሄደች ወደ እረፍቷ ይጣል ሰማይ ምድር ያልፋል፣ የጌታን ቃል ሰምቶ ከመርከቡ የገባ ከቁጣው ይተርፋል። የሰው ልጅ ሞኝነው በሀብት በስልጣኑ እውቀቱ ይደገፋል፣ በድንገት አንድ ግን እግዚአብሔር ሲጠራው ሁሉን ትቶ ያልፋል። ሄደች ሄደች ወደ እየሱስ ሄደ ያብሬ ነው እና አለመለካለች ሄደች ወደ ደስታዋ ኤለ ሄደ ወደ አምነቱ ሄደ የሱስን አምነው

በጸጋው ያብቀን። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን አብራላችሁ ጸጋውን የሚስጣችሁ። እግዚአብሔር ፊቱን ይመልሳችሁ ሰላሙን የሚለት ለት ይስጣችሁ። ይህን ሁሉ በአብ በወልድ በመንፈስ ቅዱስ ስም አስታውቃችኋለሁ። ይሁን አሜን። በሮስ ሰብሪያታ ኦክ